የበለጠ እንዳም ነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ፣ ፍርዱን ያሳየኝ። አይ በእናትሻ አበባ በቃ በአላ ልኩሻ፣ ከአላህ የሚበልጥ ነገር ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶን ለጥፈው ደንቆሮ የማይሰማ ልጅ ማለት ስለወለደ ስላልወለደ አይደለም ሁሉም የራሱ ስስ ጎን ነው። ምክንያቱም ሴት ስትሆኝ እናት ነሽ፣ ወንድ ስትሆኝ አባት ነሽ፣ እህትም ነሽ። ወንድም የተፈጠረው ከሴት ነው። ሁሉም ከጎንሽ እንደሆነ ነው እያሳየሻለ። ሁለተኛ ደግሞ በምንም ተአምር አቡ በምንም ተአምር እውነት አንቺ እኮ በጣም የተባረኩ ልጆች ናቸው ያሉሽ። እስኪ ላይቭ ላይ ተቀምጠሽ እንኳ እናቴ ብለው እንኳ ይመጣሉ። ስርዓታቸውን እንኳ እስኪ ምን ያክል አስተዳደግሽ በዚህ አይነት ሁኔታ የተመረጠ እንደሆነ እስኪያቸው ምን አይነት ጥሩ ልጆች እንዳሉች ተመልከች። ሁላችንም እናቶች ምንም ሚስጠን ምንስ የመቀበል ጸጋ አለብን። አሁን እኛ የምንናገረው ልንገርሻጉዙ እግዚአብሔርን ነው የምንመካው። የፈጠረን ፈጣሪ ለምን እንደዚህ ፈጠርክ ልንን አንችው የሰጠንን እንቀበላለን። እናት ስትሆኚ ደግሞ እናት ከዚህ በላይ እንድትሰሪ ከዚህ በላይ እንድትጎብዥ ከዚህ በላይ እንድትጀግኝ ነው መሆን ያለብሽ፣ እኔ የምልሽ። ከዛ ውጭ ግን አንድ መሆን አለብን። ሀቡ አንድ አንድ አንድ ስልሽ፣ ስንሰራ፣ ስናግዝ፣ አይዟችሁ በርቱ ስንል የሚመቀኙን ብዙዎች ናቸው። ምክንያቱም ልጆቹን ሽጠው፣ ለውጠው፣ ገለው በየሜዳው ጠፍተው ፓስፖርት ሳይሰጧቸው የቀሩ ስላሉ እነሱን መጫወቻ ለማድረግ የሚፈልጉ አሉ። ስለዚህ ጎብዥ፣ ጠንክሪ አሳይመን የአንቺ ልጅ ብቻ ሳይሆን የወላችን ይህንም ብቻዛዎች ምን አለ መሰለሽ፣ አሁን አንቺ እንደ አንድ ጀኔራል ማለት ነው። አንቺ ላይ ያላቸውን ጥይት ሁሉ ተኩሰው ተኩሰው ጀኔራሉን ሊገሉት አልቻሉ። ገባሽ? በቃ ሁሉንም ነገር ተኩሰውብሽ ልትሞች አልቻልሽም። ያለው አማራጭ በልጅሽ መምጣት ነው፣ በሳይመን ማለት ነው። ሳይመን ደግሞ እነሱ ተወልዶ እድሜያቸውን ሁሉ በወቅተው በወቅተው በወቅተው ሳይመን ያለበት ደረጃ ላይ አልደረሱ። ሳይመን ስነ ስርዓቱ ብቻ በቂሽ ነው። ሀቦ አንደኛ፣ ሀቦ እኔ አንቺ እኮ ከሳይመን አልፈሽ እኮ ልክ እንደ ሳይመን ትንሽ የችግር ጆሮ ለችግር ያጋጠመው ልጅ በተፈጥሮ እኮ ኢትዮጵያ የሳይመንና የሰጠሽ እኮ ነሽ፣ ትምህርትን ያስተማርሹ ገባሽ። ግን እኛ እንደ እንትንም ስላልሰለጠንን መሰደቢያ ነው የሚያደርጉት አንቺ ቤት አብዛኞቹ ሰዎች ሲመጡ ሀቦ አይተሽ ከሆነ ለምንድን ነው የሚሸማቀቁት ሀቡ ቤት ውስጥ ልጆቻቸውን አቅፈው ይሄንን ነገር ስለሚፈሩት ነው አንቺ ደግሞ ይሄንን ሰነጣጥቀሽ የወጣሽ ልጅ ነሽ ይሄ አንበረከክሽ ሳይመን ማለት የአርሴማ ወንድም ነው ሳይመን ማለት የሚኪ ልጅ ነው ሳይመን ማለት የሳሪ ልጅ ነው የአንቺ ብቻ እንዳታረጊው አቦ ሳይመንም ሁሉም የኛ ልጆች ናቸው አንቺ የህዝብ እንደሆንሽው ልብ እስከ መጨረሻው ድረስ በተግባር ነው ምልሽ ከጎንሽ ነን ነገ ቻሌንጅ እንጀምራለን በሚኪ ጋም በሳሪ ጋም ያላችሁ በሀቡ ጋር ይህንን ነገር ያደረጉ ሰዎች ፎቶቸውን አውጥተን ህዝብ እንዲያውቃቸው ህዝብ እንዲያወቅሳቸው አባቶች እንዲረግሟቸው ማድረግ ነው። እንደነዚህ አይነት ሰዎች ሶሻል ሚዲያ ላይ ፎሏቸውን አንስቶ እራሳቸው በራሳቸው ብቻ ላይቭ ሲገቡ በአንደኛው ስልካቸው እራሳቸውን እንዲያዩ ማድረግ ነው። እነዚህ ማንንም አይወክሉ። እነዚህ በጣም ቆሻሻ ናቸው። እግዚአብሔርን ሀቡ ካስታወሽ፣ ሚኪም ሳሪም ታስታውሳላቸው። እኔ በዛ ልክ ሀቢባ ቤት ገብቼ ተንሰብስፌ ራሴን እስከ አጠፋለሁ እስከማል ድረስ የደረስኩት የመሲ ልጅ በሙቋ መቀጠል አለባት ስላሉኝ ነው። ይከርዳቸዋለን የሀቢባ ህመም ይሰማኛል። ገቡ ግን የዛ ቀን እኔ ቀን አንድ ላይ ያደረገችኝ ሀቡ ናት። ኖ መሲ አንቺ ልጅሽን ያሳደግሽ ጀግና እናት ነች ብላ ከስብራቴ ቀና ያደረገችኝ ማለት ነው። ዛሬ ደግሞ ሀቢባ ወጣ ያለቀሰችው አሸንፋቸኋት አይደለም፣ አሸንፋቸኋት እንዳይመስላችሁ። መቼም አታሸንፏትም፣ ልታሸንፏትም አትችሉም። ያለቀሰችው ልጇ ስለተነካባት የእናትነቷን ነው እንጂ ለእናንተ እንደማትንበረከከ እኮ ኢቨን ቲክታክ ካምፓኒ እኮ ፊቷን ለምዶት እኮ። ቲክታክ ካምፓኒን እያንጫጫች ያለች ሰው ነው። አካውንት ስትከፍት አካውንት ይዘጋ። ፓውሯን በደንብ አድርጋችሁ አይታችሁታል። ከዚህ በኋላ ቲክቶክ ላይ የምታሸማቀቁባት ሴት አትኖርም። ይሄንን አወቁ። ሁሉም ቢያወሩት ሆድባዶ ይሆናል። እኔም ላውራ አድል ስጡኝ። ሁሉም ቢያወሩት ሆድባዶ ይቀራል። ለሀቢባ ምመኝላት እንደው ድርብ አጥንት እንዲኖራት ነው። ድሮ አሁን አባቴ ክቡር ዘበኛ ነው፣ አምሳ ደቃ ጥጋቡ ገብሬ የኔ አባት ክቡር ዘበኛ ነው። ድሮ ካራማራ ጦርነት ላይ ጀግንነት ሲሰራ፣ ስንት ታሪክ ሲሰራ የኔ አባት በቁመት ተመርጦ ነው። እችን የምታከል እቺ አሞክሳሴ የምታከል ሴትዮ አመሰችው እና በዚህ ጀግንነትሽ ፕራውድ ነው ማድረግ ያለብሽ። በቃ ይሄን ነው መናገር በእውነት እንጂኒ ጀግንነት በቁመት እንዳሉን ያዩት ባንቺ ነው። እኔ በአካልም አግኝታ አቢባ አጭር ናት ግን ይው እኔንም ማመሰችኝ ው ጌም እንጫወት ሰውንም አመሰችው። ማመስ ነው ስራዋና ድር ድርባጡን እንደው በእኔ እምነት እመቤቴ የጭንቃ እመቤቴ መቤቴ ትስጥሽ ጠከር እንድት በርታ እንድት በልጆቿ የመጣችሁ ልቦን አይስጣችሁ እኔ በልጆቹ አመጣችሁ አረግማችሁ። ልጅ ሴንሲቲቭ ፓርት ነው። ትወልዳላችሁ፣ ትከብዳላችሁ። እግዚአብሔር ልቦና ይስጣችሁ። እመቤት የጭንቃማ ላጇ ልቦና ትስጣችሁ። በልጅ አትምጡ። ልጅ እኮ ምን አደረገ? እና የነብር ቆዳ ያርገው ቆዳሽን፣ ድርብ አጥንት ያርገው አጥንትሽን። እኔ የምታሸንፊትን የአይን ሸውራሪ አድርገው ለእኔ ለእኔ ሲሆን እና አንትና ጣት ካፊ እንትና ዘይ ወደ ሳሪ ሳሪ ወደ ሳሪ ሉሰድሽ ሳሪዬ፣ ሳሪ የማንቼ ደጋፊ ናት። ዛሬ አርሰናል ላይ ልትቋጠር ነው እና እስኪ አሁን ነገሩን ከመጓተት ወደ ሌላ ጨዊስ ትውሰዱት። በቃ አያስፈልግም። እዛ ሙዚቃ እንጋብዝ፣ ሚኪ ሙዚቃ እንጋብዛችሁ። ሳሪ ቅጥቀጣ አለባት። አሁን ደግሞ ስከጠቅጣት